ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው፣ ትላለች ማያ አንጀሎ። ይህንን ጽሑፍ ከትናንትና በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደ ወረደ ለጥፌዋለሁ። የምናገረው ነገርም እርሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ዲያቆን ሄኖክ ኃይሌ ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሠረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ጊዜው አሁን ነው። ከእኛ ወገን ነህ ወይንስ የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ፍጡር ቤዛ መሆን አይችልም ይ ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። ዓይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማድያቶች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 የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባሉም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየትም አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራተ ክሌ እይርሳ ልብኪ። ዲያቆን ሄኖክ ኃይሌ ሚያዝያ 15 2017 ዓመተ ምህረት ከዚሁ ጋር በተያያዘ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዚያ 17 ቀን 2017 ዓ ም ቀጠሮ ተይዟል። ምን በማንና እንዴት ይደረግ? ብፁዕ አቡነ ገብርኤል እመቤታችን ቤዛዊተ ዓለም አትባልም የሚል ግልጽ ተሐድሷዊ ኑፋቄ አስተምረዋል። እዚሁ ላይ ደግሞ በቤተ ክርስቲያናችን በዚህ ትምህርት ላይ በሊቃውንት መካከል የአተረጓጓም ይትበሃል ልዩነት እንደሌለ እያወቁ ይህንን ኑፋቄያዊ ትምህርታቸውን የአተረጓጓም ይትበሃል ልዩነት አድርገው ለማቅረብ ሞክረዋል። ይህ በራሱ ተጠያቂነትን ያመጣል። ኑፋቄያዊው ትምህርት የተሰጠው ደግሞ የብፁዕነታቸው የዘወትር የኑፋቄ ማስተላለፊያ መድረክ ሆኖ በማገልገል ላይ በሚገኘው የፍኖተ ጽድቅ ማህበር የሰራተኛ ጉባኤ ላይ ነው። ይኸው የኑፋቄ ትምህርት የተላለፈው በፍኖተ ጽድቅ ሚዲያ ነው። ይህንን ተከትሎ በርካታ መምህራን ድንቅ ድንቅ ምላሽ ሰጥተዋል። እንደ መምህር አረጋ ባተ ዶክተር ያሉት ደግሞ ምላሾቹን ምሉ የሚያደርግ ዘለግ ያለና የተተነተነ ሂሳዊ ትችቶችን አቅርበዋል። በዚህ ሂደት ሁሉ ተግባራዊ እርምጃ መውሰድ የሚገባቸው የቤተ ክርስቲያናችን ሦስት ዋና ዋና መዋቅራትም የሉም። የመጀመሪያው የቤተ ክርስቲያን መሠረት እምነት፣ ስርዓት፣ አምልኮና ትውፊት ማስጠበቅ ያለበት በብፁ ወቅዱስ ርዕሰ መንበርነት የሚሰበሰበው ቅዱስ ሲኖዶስ፣ ሁለተኛም በቤተ ክርስቲያን መሠረት እምነት፣ ስርዓት፣ አምልኮና ትውፊት ላይ ኑፋቄ ሲሰጥ የተብራራና የተተነተነ ኦርቶዶክሳዊ ምላሽ መስጠት የሚጠበቅበት የሊቃውንት ጉባኤ። ሦስተኛ ማህበራትን የመመዝገብ ፈቃድ የመስጠት የመቆጣጠርና በቤተ ክርስቲያን ላይ ጥፋት ፈጽመው ሲገኙ ፈቃድ የመሰረዝ ኃላፊነት የተሰጠው የማህበራት ምዝገባ ማደራጃና ክትትል መምሪያ ነው። ኑፋቂያዊ ትምህርቱ የተሰጠውና የተላለፈው በቤተ ክርስቲያን መዋቅር ውስጥ ባሉ ብፁዕ አባትና ማህበር ጋርዮሻዊ የታቀደ ቅንጅትና የታሰበ ስምምነት መሆኑ ግንዛቤ ተወስዶበት የተሰጡት ምላሾችና የቀረቡት ሂሳዊ ትችቶች እንደተጠበቁ ሆነው ሶስቱ የቤተ ክርስቲያን መዋቅራት የሚከተሉትን ተግባራዊ እርምጃዎችን መውሰድ አለባቸው። ቋሚ ሲኖዶስ፣ እመቤታችን ቤዛዊት ዓለም አትባልም ብለው ግልጽ ተሐድሷዊ ኑፋቄ ያስተማሩት አባት በማዕረገ ጵጵስና ያሉ በመሆናቸውና ሕገ ቤተ ክርስቲያን በማዕረገ ጵጵስና ያለ አባት መጠየቅ ያለበት በቅዱስ ሲኖዶስ እንዳለበት ስለሚደነግግ በዚሁ ሕግ መሠረት ሊቀ ጳጳሱን ጠርቶ መጠየቅና ተገቢውን ቀኑናዊ የእርምት እርምጃ መውሰድ አለበት። የሊቃውንት ጉባኤ፣ ጉባኤው በሕገ ቤተ ክርስቲያን በተሰጠው ስልጣንና ኃላፊነት መሠረት የሊቀ ጳጳሱን ኑፋቄ ከኦርቶዶክሳዊ መሠረት እምነት ስርዓት አምልኮና ትውፊት ጋር ያለውን ግልጽ ተቃርኖ በማሳየትና ቅዱሳት መጻሕፍትን እና የአበውን ትምህርት ማዕከል ያደረገ የተብራራ ምላሽ መስጠት አለበት። ለቅዱስ ሲኖዶስም የውሳኔ ሀሳብ ማቅረብ ይኖርበታል። የማህበራት ምዝገባ ክትትልና ቁጥጥር መምሪያ ቅዱስ ሲኖዶስ ባወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማኅበራት አስተዳደር ደንብ ቁጥር 3 2015 ዓ ም መሰረት ፍኖተ ጽድቅ ጠቅላላ ማኅበርን ህጋዊ ማኅበር አድርጎ የመዘገበና የእውቅና የምስክር ወረቀት የሰጠው ይህ መምሪያ ነው። ፍኖተ ጽድቅ ጠቅላላ ማኅበርም በመተዳደሪያ ደንቡ በግልጽ እንዳሰፈረው የቤተ ክርስቲያንን መሠረትን እምነት፣ ስርዓት አምልኮና ትውፊት ጠብቆና አስጠብቆ ለማገልገል ደንግጓል። ሆኖም ግን የቤተ ክርስቲያንን መሰረት እምነት፣ ስርዓት አምልኮና ትውፊት ጠብቄ አስጠብቃለሁ ያለውን ህግ በመተላለፍ እና በመጣስ በራሱ መድረክ ላይ ኦርቶዶክሳዊ ያልሆነ የኑፋቄ ትምህርት እንዲሰጥ አድርጓል። ይባስ ብሎም በዚህ የኑፋቄ ትምህርት ከጉባኤው ውጪ ያሉ ምእመናንን ለመበከል በሚመስል እቅድ በሚዲያውም አስተላልፏል። የተቀሰቀሰውን ቁጣም ተመልክቶም እስከ አሁን ከሚዲያው አላወረደም። እናም መምሪያው የማህበሩን የታሰበበት ኑፋቄን የማዛመት ድርጊትና ኦርቶዶክሳዊ መሰረተ እምነት ስርዓት አምልኮና ትውፊት ጠብቄ አስጠብቃለሁ ብሎ የደነገገውን ህግ ተላልፎ መገኘቱን ከግምት ውስጥ በማስገባት በማህበሩ ላይ አፋጣኝ የእርምት እርምጃ መውሰድ አለበት። ከዚህም ባሻገር በአንድም ሆነ በሌላ ፍኖተ ጽድቅ ማህበር ከዚህ በፊት ለፈጸማቸው ጥፋቶቹም በይፋ ይቅርታ እንዲጠይቅና በኦርቶዶክሳዊት ቤተ ክርስቲያን መሰረት እምነት ስርዓት አምልኮና ትውፊት ያለውን ግልጽ እምነት እንዲገልጽ ጫና የፈጠሩ መምህራንን እና በማህበራዊ ሚዲያ የእቅበተ እምነት ስራዎችን የሚሰሩ ወንድሞች ስለ ፍኖተ ጽድቅ ስራዎች እየዘገቡ የቤተ ክርስቲያን ሚዲያዎችና ለሚዲያው የዘገባ ፈቃድ የሰጠው የህዝብ ግንኙነት መምሪያ በፍኖተ ጽድቅ ጠቅላላ ማህበር የገንዘብ ድጋፍ የሚደረግላቸው አህጉረ ስብከት መንፈሳዊ ኮሌጆች ገዳማት አድባራትና ማሕበራት ይህንን ድርጊት በይፋ ማውገዝና ማሕበሩ ወደ መስመር እንዲገባ ጫና ማድረግ ይጠበቅባቸዋል። ሁሉም በየደረጃው በዚህ መልኩ ኃላፊነቱን ካልተወጣ የእስካሁኑ ከሚመጣው ታላቅ የኑፋቄ ማዕበል በፊት የመጣ ታናሽ የኑፋቄ ማዕበል ነው። ጳጳስ የሆነና ገንዘብ ያለው ሁሉ ኑፋቄ የመዝራት መብት ያለውም ያስመስላል። አረአያነቱም ጥሩ ስለማይሆን በጊዜ መታረም አለበት። ይቆየን። መምህር ታደሰ ወርቁ ሄላ ቲዩብ።